የቋንቋውን ትንሽ ገደብ አድርጎ ሸሪዓዊ ትርጉሙም ከዚያ የራቀ አይደለም። ለምሳሌ ሐጅን ስራውን ብንመለከት የሚሰራው መቼ ነው? ከስምንተኛው ቀን አንስቶ እስከ አስራ ሶስተኛው ቀን ይቀጥላል። ከስምንተኛው ቀን ሚና ሂደህ አድረህ ዘጠነኛ ዓረፋ ላይ ውለህ ወደ ሙዝደሊፋ መታ አድረህ አስረኛው ቀን ላይ ሚና ውለህ፣ አስራ አንድ አስራ ሁለት አስራ ሦስትን እዚያ ጨርሰህ ትመጣለህ። አዕማሉን መክሱሳ የተለዩ ስራዎች ናቸው ማለት ኢሕራሙ፣ ውቁፉ፣ ጠዋፉ፣ ሳዕዩ በይነ ሶፋ ወልመርዋ ወረምዩል ጀመራት እነዚህ ማለት አዕማል መክሱሳ ናቸው፣ የተለዩ ስራዎች ናቸው። የተለየ ቦታ ላይ ማለት ደግሞ

ናም ብስሚላ አልሐምዱልላ አሰላቱ ወሰላሙ አላ ረሱልላ ፕሮግራማችን ሐጅን በተመለከተ ነው። ሐጅ የሚሄዱ ወገኖቻችን ያው በማንኛውም ቦታ ቢሆኑ አንዳንድ ማስታወሻ እና ግንዛቤ ስለሚያስፈልጋቸው ሌሎችም ደግሞ ወደፊት አላ ተወፈቀን ያው ብንከታተለው ሊጠቅመን የሚችሉ አንድ አንኳር የሆኑ ነጥቦች ላይ ይሆናል የምንነጋገረው። አሰላሙ አለይኩም ወረህመቱላሂ ወበረካቱ። እና የማንኛውም ነገር መግቢያ አለው እና ሐጅ በሚደረግበት ጊዜ አንድ ሰው መግቢያ ላይ የሚባል ቃል አለ ማለት ነው። እሱም ተልቢያ በማለት ይታወቃል። ተልቢያ ማለት ያው ጥሪን መቀበልን የሚያረጋግጥበት ቃል አላ ሱብሃነ ወተዓላ ወሊላሂ ዐለናስ ሒጁል በይት መንስተጣዐ ኢለይሂ ሰቢላ። ለአላህ በሁሉም አማኝ ሰዎች ላይ ቤቱን እንዲጎበኙለት ግዴታ አድርጎባቸዋል። እሱ መብት ነው ለእነሱ ግዴታቸው ነው። መንስተጣዐ ኢለይሂ ሰቢላ ወደዛ ለመሄድ አቅም ለፈቀደለት ሰው ይላል ማለት ነው። ስለዚህ አላህ ጥሪ ያቀረበ ማለት ነው። ኑና ያው እኔ የባረኩትንና የነቢዬ አገር ያደረኩትን የመካን ቅዱስ ቦታ ጎብኙ ብሎ አላህ ለጉብኝት አማኞችን ጥሪ አድርጎላቸዋል። ታሪካዊ የሆነ ጥሪ ሁልጊዜ የሚቀጥል ማለት ነው። ይህን ጥሪ እንግዲህ የተቀበሉ ሰዎች ጥሪያቸውን ለመቀበል የሚያረጋግጡበት የሆነ ቃል ነው ለበይክ የሚለው ቃል ማለት ነው ለበይክ አላሁም ለበይክ ለበይክ ላሸሪከለክ ለበይክ ኢነልሀምድ ኒዕመተ ለከ ወልሙልክ ላሸሪከለክ ይላሉ። እና የኢህራም አይነቱ ያው እንደሚታወቀው ሌላውም እንደተዘረዘረው ሶስት አይነት ነው። አንድ ሰው ሀጅ ለመሄድ በሚያስቡበት ጊዜ አፈጻጸሙን ኬላው ላይ ገና መጀመሪያ ላይ ይወስናል ማለት ነው። ሀጅና ኡምራ በጣምራ ነው የማረገው ካለ ለበይክ ሀጅ የተ ወኡምራ ይላል። ሀጅ ብቻ ነው ከሆነ ለበይክ ሀጀተን ይላል። ቂራን ማን ነው ደግሞ ተመቶ ከሆነ በተከታታይ መጀመሪያ ዑምረ አድርጎ ሀጅ ሊያስከትል ከሆነ ደግሞ ለበይክ ዑምረተን ሙተመቲ አንቢሃ ይላል፣ ሀጅ ይላል ማለት ነው። ስለዚህ ያ የኒያው መወሰኛ ኬላ ላይ መጀመሪያ የጌታዬን ጥሪ ተቀብዬ ይኸው መጥቻለሁኝ ስራውን ልሰራ ማለት ነው ለበይክ ማለት ጌታ ሆይ ጥሪህን ተቀብዬ መጥቻ አለሁኝ እና ለበይከ ላሸሪከ ለክ ለአንተ አጋርና ተካፋይ የለህም ማንኛውም የምሰራው ስራ ለአንተ ብቻ ፍጹም አድርጌ ነው የምሰራው ምንንም ማንንም ነገር በአንተ አላጋራም ማለት ይሆናል ማለት ነው እና ለሐምድ ምስጋና ወኒ መታ ጸጋ ወልሙልክ ስልጣንም ለከ የአንተ ብቻ ነው እንግዲህ በአለም ላይ ማንኛውም አላህን የሚፎካከር የሚወዳደር ምንም ነገር የለም ማለት ነው። አለምን ብቻውን እንደፈጠረ አለም ሁሉ ሊያመጉ ሰው ሊያወድሰው ሰው የሚገባው እሱ ነው። ሰዎችን ጅኖች መላይኮችንም ደግሞ እንደፈጠረ ሁሉም ፍጥረታት ሊታዘዙና ሊገዙለት የሚገባው ለእርሱ ብቻ ነው እና በዛ መሰረት ጥሪህን ተቀብዬ መጥቻለሁኝ፣ ትእዛዝህን ለመፈጸም ተዘጋጅቻለሁኝ ማለት ይሆናል ትርጉሙ ማለት ነው። ትልቅ መልእክት ያለው ነገር ነው። አንድ ሰው ያው በቤቱ የተለያየ ንብረቱን፣ ስራውን፣ ሁሉን ነገር እርግፍ አድርጎ ትቶ የጌታን ትእዛዝ ሊፈጽም ነው እና የሄደው፣ ያንን አቋሙን ኬላ ላይ ሲደርስ መግለጥ ይኖርበታል ማለት ነው። ሁሉን ነገር ወደ ጀርባ ትቼ መጥቻለሁኝ፣ ያንተን ትእዛዝ ተቀብያለሁኝ፣ ያንተን ጥሪ አክብር ያለሁኝ፣ አንተ ደግሞ ይህን ስራ ሰርቼ በትክክል ውጤት የሚያገኙት አድርገኝ ብሎ ጌታን መማጸንና ጥሪውን መቀበሉን ማወጅ ይሆናል ማለት ነው። በዚህ መልክ እንግዲህ እበይከ ወሰዕዴክ ስልጣን ያንተ ብቻ ነው። አዎ ሁሉም ስልጣን ያው ተውሶ ነው። ስልጣኑ ያላቸው የሚባሉ ቢኖሩም አንድ ሰሞን ነው። ያም በሱ ፍቃድ ነው። እሱ ያው በሚል ጊዜ ይገፋዋል። ማንወርም መቀለብም ሁሉም ነገር በሱ እጅ ነው እና ሁሉም ነገር በአንተ እጅ ስለሆነ ሁሉም ፍጥረታት አንተን ማመስገንና መገዛት ይኖርበታል። በዛ መሰረት እኔም ጥሪህን ተቀብዬ መጥቻለሁ፣ ትዕዛዝን ለመፈጸም ተዘጋጅቻለሁ ማለት ይሆናል ማለት ነው እና ይሄ የመፈከር እንግዲህ በቃሉ የሚናገረው ነገር በተግባሩ ከሚፈጽመው ጋር ከልቡ ጋር ንጽብራቅ አለው ማለት ነው እና ሀሳቡን በሙሉ ጥቅልል አድርጎ ለዛ ለይሄደለት አላማ መዋል እንዳለበት ያስገነዝበናል ማለት ላ ሸሪከ ለከ ለበይክ ኢነል ሐምደ ወዲ። ተመልካቾቻችን ዛሬ የሐጅን ተግባራት አንዳንድ ጉዳዮች መዋቂዑ ተግበራ ላይ ሓጁ ከገባ በኋላ የምሰራቸው ስራዎች ከመግባቱ ጀምሮ ነጥብ በነጥብ እየቆም

ሐጅ ማድረግ በዚህ አያ አላህ ሐጅን ዋጅብ ያደረገ ማለት ነው። ዋጅብ ሲያደርግ መን እስተጣዓ ኢለይሂ ሰቢላ ነው ያለው። እስተጣዓ ማለት እንግዲህ ምን አይነት ችሎታ ነው? የሚችል ሰው ያደርግ ነው። ይሄ ሐጅ በታወጀ ጊዜ ሰሐቦች እንግዲህ ጠየቁ። አኩለ ዓምን ያ ረሱላላህ? ይሄ አላህ ፈርድ ያደረገው ሐጅ በየአመቱ ነው ብል ውስሉ። አይ በየአመቱ አይደለም በእድሜ አንድ ጊዜ ነው ዋጅብ የሆነው ነው። አዎ ብላችሁ ኖሮ ዋጅብ ትሆን ነበረ ነው። ስለዚህ በእድሜ አንድ ጊዜ ማንኛውም ሙስሊም ችሎታ ካለው ሐጅ ማድረግ የእስልምናው ማሟላት አንዱ ትልቁ ስራ ነው ማለት ነው። ስለዚህ ይሄ ችሎታ በምንድን ነው? ምን ምን ሲሆን ነው አንድ ሰው ሐጅን ቻለ መባለው? ዑለማዎች እንደሚሉት እንግዲህ አልስትጣአ ከተለያየ አጣቂያ መታየት ይቻላል። ስትጣ በደንያ አንድ ሰው አካሉ ከዚህ ሄዶ ሀጅ አድርጎ እስክመለስ ድረስ በአካሉ ተንቀሳቅሶ ሙሉ ጤናው ኖሮ ሀጅ ማድረግ የሚችል ከሆነ ነው። አካለ ስንኩል ከሆነ መሄድ የማይችል ከሆነ ቁዋ በደንያ አልተሟላለትም ማለት ነው። ይሄ አንድ ነው። ሌላው መንገድ ነው። ይሄ እዛ እስክ ደርስ ድረስ በመካከሉ ላይ ይሄንን ጉዞ የሚከለክል የሆነ ሽፍታም ይሁን ወይም ደግሞ መንገዱ ሌላ ሌላ አደጋው ኖሮት ይሁን የመንገዱ ደህንነት ያልተጠበቀ ከሆነ አልቻለም ማለት ነው። በሶስተኛ ደረጃ አዛድ ወነፈቃ ይሄ እንግዲህ፣ ይሄ ጉዞ እንደ ቦታው ረዥም ሊሆን ይችላል፣ አጭርም ሊሆን ይችላል። ለሁሉም ሄዶ እስክመለስ ድረስ ለራሱ ለቤተሰቡ፣ በእሱ ኃላፊነት ውስጥ ላሉት በቂ የሆነ ነፈቃ ያለው ማለት ነው። ይሄ ማለት የምችል ብለን የምንለው የሚበላ፣ የምጠጣ፣ ልብስ፣ ቤት ይህ ሁሉ የተሟላ መሆን አለበት። ለቤተሰቡ ማለት ነው እስኪመለስ ድረስ ምናልባት እሱ መሄድ አማካይነት እነዚህ ነገሮች የሚጓደሉ ከሆነ ከቤተሰቡ አልቻለም ማለት ነው። እንደዚሁም መጓጓዣ የተሟላ መሆን አለበት። በእግር የሚደረስ ከሆነ ችግር የለውም መካ አካባቢ እንደመኖሩ ሰዎች ድሩ ከሆነ መጓጓዣ ከእንሰሳ ጀምሮ መኪና፣ አውሮፕላን፣ ይባህር በዚህ ሁሉ መጓጓዣ የተማለሆን መሆን አለበት። እነዚህ ሁሉ ስሟሉ ዋጅብ ሆነበት ማለት ነው። ስጣ የምንለው በዚህ ነው። ይሄን ያልቻለ ዋጅብ አልሆነበትም ማለት ነው። ይሄ ተሟልቶለት ግን ማንኛውም ሙስልም ውዒድ አለበት ማለት ነው። ሐጅ ይሄ ከተሟላለት መጣደፍ ነው ያለበት፣ ተአኪርም ማድረግ የለበትም። ግዴታ ነው የሚሉ አሉ። ተአኺሩ ደግሞ በልዑዝሪ ካልሆነ በስተቀር ቶሎ ማድረግ አለበት ነው የሚሉት። ግን አላት ተራኺ መሆን የሚችል ይችላል ነው። ለምሳሌ ረሱል ለሰላቱ ወሰላም ሐጅ ዋጅብ የሆነው ከሆነበት በኋላ ሰነዋት ቆይቶ ነው ሐጅ ያደረጉት። ረሱሉ ለሰላቱ ወሰላም ከዚህ የተነሳ መቆየትም ይህን ያህል ወንጀል ላይ የምጥል አይደለም ማለት ነው። ሸሪከ ለከ ለበይክ

በመስራት ማለት ነው። እና ሸሃደተይንን ማደስ አለበት። የመጀመሪያው ሩክን እንግዲህ ሁለቶቹ ሸሃዳዎች ናቸው። ሁለተኛው ሩክን ደግሞ ሰላት ነው። ሰላት እንግዲህ በየትኛውም አውቃታ ሰላት በየትኛውም ጊዜ አይቀርም፣ በሐጅ ጊዜም በፍጹም አይቆምም። እንዳውም በሐጅ ጊዜ ደግሞ ይበልጥ በወቅቱ ተጠብቆ የሚሰገድበት

ዘካተን ነፍስ አለ ዘካተል ማል አለ ራስን ማጥራት ልብን ማጥራት። ያ መቼም በይበልጥ ከዚሁ ጀምሮ ለሐጅ ዝግጅት ከሚያደርግበት ጊዜ ጀምሮ የሚዘጋጅና የሚሰራ ሲሆን እዚያ ከሄደ በኋላ ደግሞ የሚሰራው ነገር ነው። ሁለተኛው ዘካተል ማል ነው። ዘካተል ማልም እንደዚሁ ከሱ ጋር የተያያዘ ነው። ገንዘቡን ያጠራል። ገንዘብ ወጪ አድርጎው ነው የሚሄደው ወደ ሐጅ አይደል? የዚህ ጉዞ ሁሉ

በዚህ ላይ ተጨማሪ ደግሞ ከፊል ሐጃጆች ከፊል ሐጃጆች እንትናቸውን ምንድነው ለሰደቃ ብሎ የሚመድቡት ንብረት ራሱ አላቸው። አራተኛው ሰውም ነው ሚን አርካኒል ሐጅ ጾምስ፣ እርግጥ ሐጃጅ ላይ ጾም አይወጅብበትም፣ ጾም መጾምም የለበትም። ምናልባት እርድን የሚያስወጅብ ነገር ፈጽሞ ወይ ሚቃትን በማለፎ የሆነ ነገር በመስራት በማጓደል እርድን የሚያስወጅብ ነገር ፈጽሞ